በአዲስ አበባ የትግራይ ተወላጆች ላይ ምን እየተካሄደ ነው? ሰላም ጠና ስጠልን ውድ የቻናሌ ተከታታዮች ሚኪ ነኝ፣ ከሚኪት አብር ኒውስ። ለዚህ ቁም ነገር አዘል ቻናል አዲስ የሆናችሁ ደግሞ ሳብስክራይብ በማድረግ ቤተሰብ ሆኖ በዚሁ ቻናል የምትተላለፉት በዋናነት ገለልተኛ ና ወቅታዊና ታማኒ እንዲሁም ሚዛናዊ መረጃዎች ስለሚተላለፉ ሰብስክራይብ ስታደርጉ ደወል ምልክቷን ወይም ኖቲፊኬሽን ቤሏን ክፍት ያድርጉ። ያን ሲያደርጉ ወደ አሁኑ የሚለቀቁትን መረጃዎች ለእናንተ ይደርሳሉ። ይህንን ቪዲዮ ስጨርሱ ላይክ፣ ሼር ና ኮመንት በማድረግም ላልሰሙት እንዲዳረስ ያድርጉ። እስከ መጨረሻው እንድታደምጡኝ በትህትና ጠይቃለሁ። በአዲስ አበባ የትግራይ ተወላጆች እስር እየተፈጸመባቸው መሆኑን እማኞችና የመብት ሟጋች ተቋም ገለጹ። በአዲስ አበባ ከተማ የትግራይ ተወላጆች ማንነትን መሰረት ያደረገ እስር እየተፈጸመባቸው እንዲሁም ፍርድ ቤት ሳይቀርቡ ለቀናት እየታሰሩ መሆኑን ከእስር የተለቀቁ ነዋሪዎችና የታሳሪ ቤተሰብ ተናገሩ። ቅድሚያ ለሰብአዊ መብቶች የተሰኘው የሰብአዊ መብት ሟጋች ተቋም በበኩሉ በአዲስ አበባ ቢያንስ በስድስት ክፍለ ከተሞች ውስጥ የትግራይ ተወላጆች የተፈቀደ እስር እንደተፈጸመባቸው ማረጋገጡን አስታውቋል። ሚዲያ ያነጋገራቸው የተለቀቁ ነዋሪዎች፣ የቤተሰብ አባል የታሰረባቸው ግለሰብ፣ እንዲሁም ቅድሚያ ለሰብአዊ መብቶች ይህ አይነት እስር መፈጸም የጨመረው ከሁለት ሳምንት ወዲህ እንደሆነ ገልጿል። የቅድሚያ ለሰብአዊ መብቶች ምክትል ዳይሬክተር አቶ መብሪ ብርሃነ ይህ እስር መፈጸም ከጀመረ ሁለት ሳምንት ይሆነዋል። አፈሳው በጣም በርትቶ ከቀጠለ ግን አስር ቀን ይሆነዋል ስሉ የሚመሩት ተቋም ባደረገው ክትትል ለደረሰበትን አስረድተዋል። የቅድሚያ ለሰብአዊ መብቶች ይህንን እስራ አስመልክቶ ሰኞ 23217 ዓ.ም ባወጣው አጭር ሪፖርት ከትግራይ ክልል የመጡና በአዲስ አበባ ነዋሪ የሆኑ የትግራይ ተወላጆች በስማቸው ባነጋገር ሁኔታቸው በቋንቋቸው እየተለዩ መሆኑን ታስሮ ከተፈቱት ምስክሮች አረጋግጠናል ብለዋል። ምክትል ዳይሬክተሩ እንደሚያስረዱት ተቋሙ ይህንን ሪፖርት ለማዘጋጀት በየካ፣ በለሚኩራ፣ በቦሌ፣ በልደታ፣ በአዲስ ከተማና በንፋስ ስልክ ላፍቶ ክፍለ ከተሞች ክትትል አድርጓል። ነዋሪዎቹ በመጀመሪያ በፖሊስ ጣቢያዎች ውስጥ ከታሰሩ በኋላ ወደ ፖሊስ መምሪያዎች እንደሚዘዋወሩ ተቋሙ ባደረገው ክትትል እንደደረሰበት ተናግረዋል። አቶ መብሬ እስር እንደተፈጸመባቸው ከዘረዘሯቸው ቦታዎች መካከል በየካ ክፍለ ከተማ ፈረንሳይ፣ ኮቴቤ 02 እና ሾላ አካባቢዎች እንዲሁም በለሚ ኩራ ክፍለ ከተማ ሲኤምሲ አካባቢ ይገኙበታል። በቦሌ ክፍለ ከተማ 22 አዲሱ አስፋልት እና አደይ አበባ አካባቢዎች እንዲሁም በልደታ ክፍለ ከተማ አምስተኛ ፖሊስ ጣቢያ ከተጠቀሱት መካከል ናቸው። ምክትል ዳይሬክተሩ ይህ እስር በተለይ ትኩረት እያደረገ ያለው ወጣቶች ላይ ነው ከመንገድ ላይ፣ ከመዝናኛ ቦታዎች ሊሆን ይችላል ተወስዶ ይታጎራሉ። ፍርድ ቤት አይቀርቡም። ጥያቄ የላቸውም። ለምን እንደታሰሩ እንኳን የምነግራቸው ሰው የለም ብለዋል። ሚዲያ ያነጋገራቸው ሁለት ታስረው የተለቀቁ ነዋሪዎችና አንድ የቤተሰብ አባል የታሰረባቸው ግለሰብም ተመሳሳይ ሁኔታዎችን ጠቅሰዋል። ሚዲያ ያነጋገራቸው ነዋሪዎች የታሰሩት ወይም የቤተሰብ አባላቸው የታሰረው መንገድ ላይ በምንቀሳቀሱበት ወቅት ነው። ሰኔ 14 2017 ዓ ም ተይዞ ከአንድ ሳምንት እስር በኋላ የተለቀቀ አንድ ነዋሪ በቁጥጥር ስር የዋለው ቀን ስምንት ሰዓት አካባቢ መንገድ ላይ በነበረበት ሰዓት ፖሊሶች አስቆሞት መታወቂያ ከጠየቁት በኋላ እንደነበር ለሚዲያ ተናግረዋል። ስሜን እንዳዩት የአባቴ ስም የትግራይ ስለሆነ ወደዛ ተለያሉኝ። ትንሽ ቆይቶ ወሰን አካባቢ ወዳለ ፖሊስ ጣቢያ ወሰዱን። መንገድ ላይ እየሄድን የተያዝነው ሰዎች አራት ደረስን ስሉ ሁኔታውን አስታውሷል። ወደ ፖሊስ ጣቢያው ሲደርሱ ብዙ የትግራይ ተወላጆች ታስሮ ማግኘቱንም ገልጿል። ስንገባ ወደ አርባ የሚሆን ሰው ነበር ያደረ የዛነ ታፍሶ የመጣ በዛም በኋላም የታፈሱ አሉ። ከስራ ቦታ ያመጧቸው ነበሩ፣ መውልወያ የሚያዞሩ ከቤት ያመጡት አንድ ልብስ ሰፊ አስታውሳለሁ። ከሲኖ ትራክ መኪና ውርዶም ያመጧቸዋሉ ብሏል። በማግስቱ ሾላ አካባቢ ወደሚገኘው የየካ ክፍለ ከተማ ፖሊስ መምሪያ መወሰዳቸውን የምናገረው ነዋሪው በፖሊስ መምሪያ ውስጥ ከሌሎች አካባቢዎችም ታስሮ የመጡ የትግራይ ተወላጆች ጋር መቀላቀሉን አስረድቷል። ታስሮ ከቆየባቸው በአንዱ ቀን ስቪል የለበሰ ኃላፊ መጥቶ የትግራይ ተወላጆች እንዲሁም ከሌሎች አካባቢዎች የመጡ ታሳሪዎች ተለይቶ እንዲቆሙ ማድረጉን የሚገልጸው ነዋሪ፣ በዚሁ ሰዓት ከአንድ መቶ በላይ የትግራይ ተወላጆች አንድ ላይ ተሰብስቦ እንደነበር መልከታውን አጋርቷል። በዚሁ ፖሊስ መምሪያ ውስጥ ወንድሙ የታሰረበት ሌላ ነዋሪም በተመሳሳይ ታሳሪውን ሊጠይቅ በሄደበት ሰዓት ትግረኛ ቋንቋ የሚናገሩ በርካታ ጥያቄዎችን መመልከቱን ተናግረዋል። ባለፉት ቀናት ሁለት ጊዜ ተይዞ እንደነበር የሚናገር ሌላ ነዋሪ ደግሞ የፖሊስ አባላት የእርሱንና የጓደኛው መታወቂያ ከተመለከተ እንዲሁም ስልክ ከበረበሩ በኋላ ግልት እንደተፈጸመባቸው ገልጿል። ሶስት ሰዓት የያዙን፣ እስከ ስምንት ሰዓት አቁዩን፣ ሌላም ፖሊስ ይመጣል ይመካከራሉ አስር ሺህ ብር አምጡ ይሉናል ሲሉ የደረሰበትን አስረድቷል። ወደ ፖሊስ ጣቢያ ከተወሰዱ በኋላ ሌሊት አስር ሰዓት አካባቢ እንደተለቀቁ አስረድቷል። በሰኞ ዕለትም መንገድ ላይ እየሄደ ሳለ በድጋሚ በፖሊሶች ተይዞ እንደነበር የሚገልጸው ነዋሪ የተያዘበት ቦታ ተመሳሳይ ስለነበር አስረድቶ መለቀቁን ጠቅሷል። ገርጂ እና ጎሮ በሚገኙ ፖሊስ ጣቢያዎች ከታሰሩ ሁለት ሳምንት የሆናቸው ቢያንስ ሶስት የትግራይ ተወላጅ ጓደኞች እንዳሉትም አክለዋል። ሚዲያ ያነጋገራቸው ከእስር የተለቀቁ ነዋሪዎችና የታሳሪ ቤተሰብ አባላት ታሳሪዎች ፍርድ ቤት እንዳልቀረቡና በምን ጉዳይ ተጠርጥሮ በቁጥጥር ስር እንደዋሉ አለመገለጹ ይናገራሉ። ከሁለት ሳምንት በፊት ወንድሙ የታሰረበት ግለሰብ ፍርድ ቤት አልቀረበም፣ ገብተ ለመጠየቅም የሚያናግር የለም ስል ሁኔታውን ገልጿል። ከአንድ ሳምንት እስር በኋላ ፍርድ ቤት ሳይቀርብ የተለቀቀ ሌላ ነዋሪ በበኩሉ በፖሊስ አባላትና መርማሪዎች ሲሰጣቸው የነበረው ምክንያት የታሰሩት በወቅታዊ ሁኔታና ከላይ በመጣ ትእዛዝ እንደሆነ የሚገልጽ እንደሆነ ያመላክቷል። የቅድሚያ ሰብአዊ መብቶች ምክትል ዳይሬክተር አቶ መብሪ በተመሳሳይ ተቋማቸው ባደረገው ክትትል የታሰሩ የትግራይ ተወላጆች ወደ ፍርድ ቤት እንዳልቀረቡ እንዳረጋገጠ ተናግረዋል። ጥርጣሬ ሳይኖር ሰው መታሰር የለበትም የሚል እምነት አለ። ነገር ግን ጥርጣሬ ሳይኖር እንኳን ብታሰር መቅረብ ያለበት ወደ ፍርድ ቤት ነው ብለዋል። በከተማ እየተፈጸመ ነው የተባለው እስር ትኩረት ማግኘቱንና በማህበራዊ ሚዲያ መሰራጨቱን ተከትሎ ከቅዳሜ ወዲህ ባሉት ቀናት የተፈቱ ነዋሪዎች እንዳሉ ምክትል ዳይሬክተሩ ገልጸዋል። ሚዲያ ጉዳዩን በተመለከተ ከአዲስ አበባ ፖሊስ ምላሽ ለማግኘት ያደረገው ጥረት አልተሳካም። የአዲስ አበባ ፖሊስ የህዝብ ግንኙነት ዳይሬክተር ኮማንደር ማርቆስ ታደሰ ስለ ጉዳዩ ገለጻ ከተደረገላቸው በኋላ ቀጠሮ ቢሰጡም ሚዲያ ኃላፊውን በድጋሚ ማግኘት አልቻለም። ይህም አሁን ደግሞም ህወሓት ከኤርትራ መንግስት ጋር የኢትዮጵያ መንግስት እውቅና ሳይሰጥ ድንበርን በዛላምበሳ አካባቢ ያለውትን ክፍት በማድረግ ሁለቱ ህዝብ መገናኘታቸውን እንዲገናኙ ማድረጋቸው አይዘነጋም። ምናልባት ከዚሁ ጉዳይ ጋር ተያይዞም ተሃድሶ ስልጠና እየወሰዱ ያሉት የጦር አመራሮችም አሉት። ከዚህም ጋር ተያይዞም ታደሶ ማለት ያው ዳግም ለጦርነት መዘጋጀት ነው የሚል ወሬም እየተነሳ ስላለ ምናልባት በማዕከላዊ መንግስትና በህወሓት አልፎም በኤርትራ ባለው ነገር ውጥረት እየተነሳ መሆኑ ምናልባት ለዛ ጉዳይ ዋነኛ እንደ ስለላ ይጠቀሙባቸዋል ያለው በጥርጣሬ እያሰሯቸው ጥንቃቄ ለማድረግ ነው በማለትም በርካቶቹ ሀሳባቸውን ሲገልጹ፣ ከፊሎቹ ደግሞ ለምንድን ነው ያለምንም ምክንያት ያለምንም ጥፋታቸው የምነሱት የምታሰሩት በማለትም ነው በርካቶቹም ሀሳባቸውን እየገለጹ ሚዲያ ላይም ቅሬታቸውን እያቀረቡ ያሉት። ጦርነት ለሰው ልጅ እንደማይጠቅም በተደጋጋሚ ሲነገር ቆይቷል። የሰሜኑ ጦርነት ምን ያህል የኢትዮጵያን ኢኮኖሚ እንዳዳከመና እንዳወደመ የምታወስ ነው። በጦርነት የምመጣ መፍትሄ የለም። የምታሰበው የምታቀደው እቅድ ምንም አዲስ ነገር በጦርነት ከሆነ ልመጣ አይችልም። ከዲጥ ወደ ማ የባሰ ውድመት ይዞ ልመጣ ይችላል እንጂ የተሻለ ነገር ይዞ አይመጣም በማለት ነው በርካቶቹም እየገለጹ ያሉት። እንግዲህ በህወት መካከልና በፌዴራል መንግስት መካከል ከፍተኛ ልዩነት መስፋቱ የሚታወስ ነው። ህወት ከኤርትራ ጋር ግንኙነት ጀምሯል የመባለው ወሬ በቅርቡ እንግዲህ በዛላንበሳ አካባቢ በተከፈተው ድንበር በህዋትና በኤርትራ መካከል ያለ ፌዴራል እውቅና የውንት አግኝቶ ድንበር መከፈቱን በርካቶችን ሲያነጋግር ቆይቷል። ምን ያህል ልዩነቱ እየሰፋ እንደሄደ ነው በማለት በርካቶቹም ሀሳባቸው ሲያነሱም ቆይተዋል። ከዛም ደግሞ የህዋት አመራሮች ታድሶ ስልጠና እንደጀመሩም ነው ወታደሮችን የሚባሉት መረጃዎችም እየወጡ ነው። ከዛም ጋር ተያይዞ ሊሆን እንደሚችልም ነው የወጡት መረጃዎች የሚያሳዩት። ሚኪታቡር ኒውስን ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ሊደመጡ የሚገቡ ሚዛናዊ መረጃዎችን ያገኙ ለሰዓታት ያሉ መረጃዎችን ይመስላሉ በወቅታዊና አጫጭር መረጃ እስከምንገናኝ ድረስ በያላችሁበት ዓለም ክፍል ሰላም ያቆያችሁ